በእውነት የምንጀምረው ከሀዘን ነው። ከሀዘን ነው ስንል ምን ማለታችን ነው? የምታዩዋቸው በእውነት ታላቁ ሊቅ መጋቤ ምሥጢር ወልደ ሩፋኤል በእውነት ፈታሒ እንግዲህ በዛሬው ዕለት በሩፋኤል ቀን በስማቸው በተሰየመው በሩፋኤል ቀን አርፈዋል። በእውነት በጣም የሚያሳዝን ነው። ታላቅ አባት ናቸው። በሰማኒያ ስድስት ሰአራት አካባቢ እድሜያቸው ዛሬ ላይ አርፈዋል። እንግዲህ ስራ ተቀብራቸውን በነገ ውለት እንደሚፈጸም ነው። በእውነት ይሄ ታላቅ የቤተ ክርስቲያን አገልጋይ ናቸው። የእሳቸውን ሀዘን ሁላችንም ስንሰማ እጅግ ተሰምቶናል። በእውነት የቤተ ክርስቲያን አምድ ናቸው። የሚገርመው ከብፁዕ ቅዱስ አቡነ ባስልዮስ ጀምሮ ያገለገሉ ታላቅ አባት ናቸው እና ሁሉንም በቤተ ክህነቱ ውስጥ ትልቅ ሙያ ያላቸው የቤተ ክርስቲያኒቷን ዜና መጽሔት ቀጥ ለጥ አድርገው የያዙ የቅኔ ባለሙያ ምሁር ተጠያቂ አባቶችንም ደግሞ የማይሆነውን ነገር ሲያዩ እስካሁን እስከ ህልፈተ ዘመናቸው ድረስ የሚገስጹ በግልጽ የሚመክሩ ታላቅ አባት ነው። ቤተ ክህነት ያጣቸው። እንግዲህ በእድሜ ገደብ አባቶቻችን እየሄዱ ነው፣ እየተለዩ ነው። በጣም የሚያሳዝን ነው። ታላላቆቹ አልፈዋል። እንግዲህ መቼስ የእድሜ ጉዳይ ነው። አባታችንን በአብርሃም በይስቅ ጠቆም እንዲያሰረፍልን ዘወትር ጸሎታችን ነው። ሌላው በእውነት በየዘመኑ ቅድም እንዳልሁት መጋቤ ምሥጢር እሳቸው የማይገልጡት የማይናገሩት የማይገስጹት፣ ከላይ እስከ ታች ከሊቅ እስከ ደቂቅ በትክክለኛ መንገድ የቤተክርስቲያንን ህግና ስርዓት የሚናገሩ ታላቅ አባት ናቸው። ለእውነት እና የሚያዩትን በቅኔም በጋዜጣም ይገልጣሉ። እንዲው አንዳንድ ነገሮችን እንኳ ብናይ በጣም ከሚገርሙ ነገሮች እንዲያው የዘመኑ አንድ ወቅት ተሐድሶዎች የበዙበት ወቅት ነበር እና በዚህ የአዲስ ዓመት ዋዜማ ላይ በቅኔ መልክ፣ በቀላል ቅኔ መልክ የገለጡት በጉባኤ ቃና መልክ የገለጡት አለ። ተሐድሷውያን እየገፉ በተለይ በነበጋሻው ዘመን ማለት ነው። እነበጋሻው እንግዲህ በእውነት የቅዱስነታቸው የአቡነ ጳውሎስ ረዴት በረከት ይደርብንና በአቡነ በፓትርያርክ አቡነ ጳውሎስ ጊዜ በጣም ቀረቤታ ስለነበረው መቼ ሲያዙ ይልቀቁኝ የሚል እና አምባገነኖች የነበሩበት ወቅት ነበረ። ያው ምንፍቅናውን ውስጥ ለውስጥ ያካሄድ ነበረ። እኔ በዚህ በምኖርበት አውስትራሊያም እንደዚሁ ትልቅ ትልቅ ፈተና ነበረው። ለምን እሱን መናፍቅ አላቸው ተብለን መከራችንን ስናይ የነበረበትን ወቅት አስታውሳለሁ። እና በዛን ዘመን በቅኔ መልክ ለአቡነ ጳውሎስ የገለጡት አለ ዘንስር ዮሐንስ ለኢትዮጵያ እቀባ ለኦርቶዶክሳውያን ቅድስ እስመ ተሃድሶ ከበባ በሚል የተሃድሶችን ንስር ዮሐንስ ሆይ ኢትዮጵያን እባክህን ቀባ፣ ጠብቃት። ምክንያቱም ለኦርቶዶክሳውያን ቅድስ ቅድስት የሆነችውን ኦርቶዶክሳዊት ቤተክርስቲያናችንን እምነታችንን እስመ ተሃድሶ ተሃድሶዎች ከበዋታልና በማለት ያለ ፍርሃት ሲገስጹ የነበሩ ታላቅ አባት ናቸው። በእውነት አቡነ ማን ነው? ታላቁ ሊቅ መጋቤ ምሥጢር ማለት ነው። የሚገርመው ይሄ ብቻ አይደለም። እንዲያው አሁንም በቅርብ ጊዜ በዚህ በዘመኑ ፖለቲካ ሰዎቹ በሚተናነቁበት ጊዜ እንደሚታወቀው እምነትንና ሌላውን ነገር የእኛ ቤት መቀላቀል መቼስ ቤተክርስቲያናችን እግዚአብሔር መንፈስ ቅዱስ እየጠበቃት እንጂ ፈተናዎች እጅግ ብዙ ነበሩ እና አንድ የገለጡበት ቅን ያለ ኩል ይሄ ለፈተናው ለወቅቱ ለነበረው እነ ቄስ በላይ በተለይ አምፀው በቃ ይሄ ካልሆነ አብርሃምን ቅዱስ አብርሃምን ታላቁ አብርሃምን መስዋየት ልጁን ለእግዚአብሔር ያቀረበውን አብርሃምን እነ ቄስ በላይ አንድ ወቅት ከአባ ገዳ ጋር የሚያመሳስሉበት ውሃ ሚያመልክ ነበረ። እሱም ማለት አላዋቂዎችን እነ ቀሲስ በላይ ሲያደናግሩ ነበርና ፍቅር ስላጡት ስለ ሁሉም ነገር ምን ብለው ተቀኙ? ኩልክሙሂ ዛለው ክሙ ለኢትዮጵያ በአውዳ ኩልክሙሂ ዛለው ክሙ ለኢትዮጵያ በአውዳ ለመኮን ክሙ አባ ገዳ ወሚም አባ ፈርዳ በዘይኮን ክሙ ነገደ ወእመ አኮ እንግዳ በበይናቲ ክሙ ተፋቀሩ ወይትትባልዑ ከመ ቡዳ እስመ አሃዱ ውቱ ለኢትዮጵያ ነገዳ ብለው የተቀኙት ቅኔ በጣም የሚገርም ነው። የገሰጹበት ምንም ሁኑ ኢትዮጵያውያን ነገዶች ናቸው፣ ፍቅር እንጂ ሌላ ነገር ጥሩ እንዳልሆነ ኩልክሙ ይዛለው ክሙ ለኢትዮጵያ አውዳ ለእመ ኮንክሙ አባገዳ ወሚም አባ ፈርዳ በዛ ኮንክሙ ነገደ ወም አኮን ግዳ በበይናቲክሙ ተፋቀሩ ወይትባሉ ከመቡዳ እስመሃዶቱ ለኢትዮጵያ ነገዳ በማለት የገለጡበት በእውነት የሚታወስ ነው እና ስሜታቸውንም የተፈጠረውንም የሆነውንም የጎደለውንም አንደኛ በጋዜጣቸው በሌላ መንገድ ደግሞ በቅኔያቸው የሚገልጡ ታላቅ ምሁር ነበሩ። እንግዲህ እኒን የመሰለ ታላቅ ምሁር ቤተክርስቲያናችን በእውነት አታለች። ለቤተክርስቲያን ያደረጉት ግን ስድስቱንም ፓትርያርኮች ያገለገሉ እስከዛሬ ድረስ ታላቅ ምሁር ነው። ቤተክርስቲያናችን ያጣቸው በእውነት እሳቸውን የሚተካ አሁን ይኖራል ወይ? እሱ ሌላ ነገር ነው። እንግዲህ በአብርሃም በኢሳቅ በያዕቆብ አጠገብ እንዲያሳርፍልን ሊቁን ምኞታችን ነው። መቼ ያንን የመሰለ እውቀትና ጥበብ ይዘውት ሂደዋል እና መጋቤ ምሥጢር ወልደ ረሐፋኤልን በእውነት እግዚአብሔር አምላካችን በአብርሃምና ና በኢሳቅ በያዕቆብ አጠገብ ያሳርፍልን። እንግዲህ ሁላችንም ዕጣ ነገ ከነገ ወዲያ ለእውነት ይሄ ነው እና ሁላችንም አላፊ ጠፊዎች ነን። ለበጎ ነገር እንድንቆም ራሳችንን በተለይ በዚህ በሚመጣው አዲስ ዘመን በሚመጣው ፋሲካ በሚመጣው እንትን ራሳችንን ማዘጋጀት አለብን ብዬ አምናለሁኝ።